ጤና ይስጥልን። ዜና እናሰማለን። ከዜናዎቹ ጋር ጃለን መቃሳ። ኦሮሚያን የጦርና የሽብር አውድማ በማድረግ የአፍሪካ ሰላም ማረጋገጥ እንደማይቻል ተገለጸ። በተደጋጋሚ በኦሮሚያ ክልል በተለያዩ ስፍራዎች ሕዝቡ ላይ ሁከትና ብጥብጥን እንዲሁም ማሸበር ሰላምን እየነሱ ለሌሎች ክልሎች ጸጥታን የማስፈን ስራዎችን ለመስራት ብሎም ልማትን የማረጋገጥ ስራ መሞከር ኦሮሞን ብቻ ሳይሆን የሀገሪቱን ብሄር ብሄረሰቦችን የመናቅ ተግባር ነው ሲሉ ያነጋገርናቸው አካላት ሀሳባቸውን ሰጥተዋል። በተጨማሪም በብልጽግና ፓርቲ የሚመራው የፌዴራል መንግስት በክልሎች መካከል ልዩነትና አድላዋዊ አሰራርን የሚያሳይ እንዲሁም የለውጡ መሪ የሆነውን የኦሮሞን ህዝብ የማግለል ሁኔታዎች ይታያሉ ሲሉ አክሎ ገልጸዋል። አያይዘው የኦሮሚያ ክልል ሰላም ለሀገር አቀፍ ሰላም ብሎም ለአፍሪካ ጉልሚና እንዳለው በመግለጽ ከማንኛውም ጊዜ በላይ ህዝቡ በሚፈልገው አቅጣጫ መፍትሄ በመስጠት ደም አፋሳሽ ተግባርና እስራት ማስቆም እንደሚገባም አሳስበዋል። ይህ በእንዲህ እንዳለ በተለያዩ የኦሮሚያ ከተሞች ያነጋገርናቸው ቄሮዎች እና ቀሬዎች እንደገለጹት የታገልንለት ዓላማ ግቡን የሳተ ለእኛም መጥፎ እጣፈንታ ያስከተለ ነው። ሆኖም ግን በሀገራችን እስራትና መፈናቀሉ ከቀጠለ ወደ ማያዳግም ትግል ገብተን እራሳችንን በራሳችን እንወስናለን ሲሉ በቁጭት ሀሳባቸውን ገልጸዋል። የብልጽግናና የአማራ ፋኖ የፖለቲካ አረማመድ ለኦሮሞ ህዝብ ተመሳሳይ ነው ሲሉ አንዳንድ ነዋሪዎች ገለጹ። በኦሮሚያ ክልል በምስራቅ ወለጋ ዞን ሆሮ ጉድሩ ልዩ ስሙ ጃር ደጋ ጃርቴ ሀሮ ሀቡ ጅምላ ጭፍጨፋን ተከትሎ አስር ሰዎች መሞታቸውና ሌሎች አባወራዎች ከቀያቸው መፈናቀል እንዲሁም መጉላላትን ተከትሎ ህዝቡን ብሎ ማህበረሰቡን ያስቆጣው ይህ ድርጊት መንግስት እልባት አለመስጠቱ ከፋኖ ጋር ጥልቅ ግንኙነት እንዳለው ያመለክታል ሲሉ አስተያየታቸውን ሰጥተዋል። በተጨማሪም በጭፍጨፋ ህይወታቸውን ካጡት ውስጥ የአባትና ልጅ ሞት እንደሚገኝበትም ስማቸው እንዳይጠቀስ የጠየቁን የቤተሰብ አባል ሀሳባቸውን ገልጸዋል። በተያያዘም ይህ ጅምላ ጭፍጨፋን ተከትሎ ከተፈጸመ በኋላ በቦታው የተገኙ የመንግስት ወታደሮችም ምንም ልንረዳችሁ አንችልም በማለት ከቦታው ሸሽተዋል ሲሉ ሌሎች ተጨማሪ የአካባቢ ነዋሪዎች ለቢቢሲ አፋን ኦሮሞ ሀሳባቸውን ገልጸዋል። በጅምላ ጭፍጨፋ ወቅት ህይወታቸውን ላጡ አንድ ግለሰብ ከሁለት ዓመት በፊትም በዚሁ ስፍራ ባለቤታቸው መገደሏንም አብራርተዋል። ይህ በእንዲህ እንዳለ ሞትና መፈናቀል በተንሰራፋበት ብሎም በተደጋጋሚ በሚፈጸምበት በዚህ ወቅት ከመንግስት ማለትም ከብልጽግና ፓርቲ ምንም ምላሽ አለማግኘታችን ከፋነው ጋር የቋንቋ እንጂ የአመለካከት ልዩነት የላቸውም የሚል ድምዳሜ ላይ ደርሰናል ሲሉ አስተያየታቸውንም ሰጥተዋል። በመጨረሻም ከገዢ ፓርቲም ሆነ ከሚመለከተው የመንግስት አካል ለተጎጂዎቹ የተሰጠ መፍትሄ እንደሌለ፣ ቦረና ባሬንቱ የዜና ዝግጅት ክፍል ለማረ